የኢትዮጵያ ሕዝብ አጠቃላይ ችግር ማንና ማንን መቼ እንደሚያወዳድር አያቅም። ለመላው ኢትዮጵያ ሕዝብ ያለኝ መልክ ማድነቅ ውብ ስፍራ ውብ ስራስና እናድነቅ። የብልጽግናዎች አለቃ የኢትዮጵያ ጠቅላይ ሚኒስትር እየተባሉ የአዲስ አበባ አስተዳዳሪ ሆነው የተቀየዱት አብይ አህመድ አሊ አወድሱኝ አድንቁኝ ከሚለው ንግግራቸው ጋር በርካቶች ተላምደዋል። አታደንቁኝም ህዝቡ የሠራሁለትን ፓርክ ሳይሆን የዱባይን መናፈሻዎች ያደንቃል እያሉ ሲቆጡም ሚሊዮኖች ሰምተዋል። ይህ ህዝብ አያደንቅም፣ የማድነቅ ችግር አለበት፣ አይኑን ለማድነቅ አይገልጠውም ብለው ሲዘልፉም የኢትዮጵያ ህዝብ ታዝቧል። የራሳቸውን ፓርላማ እንዲያደንቃቸው ጠይቀው ለዚህም ከአንድ ሳምንት በፊት የተቀበሉትንና በጽሁፍ የገባላቸውን ጥያቄ እያስነበቡ ሲወደሱ ሲደነቁም ጎንበስ እያሉ እጅ ሲነሱ አሳይተዋል። ይህ ምክር ቤት በታላቅ አክብሮት መሪያችንን ጠቅላይ ሚኒስትር እንዲያመሰግኑ በአክብሮት እጠይቃለሁ እንዲህ እጅ እየነሱ የሚወደሱት እንዲህም፣ በራሳቸው ሰዎች የሚጨበጨብላቸው ሚሊዮን ገዳይነታቸው፣ ሚሊዮን አፈናቃይነታቸው፣ ሚሊዮኖችን ወደ ድህነት በማስገባታቸው የዓለም ሚዲያና የሰብአዊ ተቋም የሚዘግብባቸው አይመስሉም። ህዝቡ አያደንቀንም ከሚለው ሮሯቸው በኋላ ከዚህ ሁሉ የአድንቁኝ ተማጽኖና የአታድንቁኝም ብስጭት ወዲህ ደግሞ የቀድሞ ባለሥልጣናትን በዋሻ የአሁን ሹማምንትን በኮይሽ አስቀምጠው አድናቆት አብይ መወድሰ ጠቅላይ ሚኒስትር እንዲሰሙ ያደረጉበትን ለህዝብ እያቀረቡት ቀጥለዋል። ከኩማ ደመቅሳ እስከ ወርቅነህ ገበየሁ፣ ከአባዱላ ገመዳ እስከ ጌታቸው ረዳ፣ ከጁነዲን ሳዶ እስከ ግርማ ብሩ የአድናቆት ቃላት ሲዘንብላቸው በቴሌቪዥን አሳይተዋል። በጡረተኛዎቹ ሹማምንት ብቻ ሳይሆን አሁን በስልጣን ላይ ባስቀመጧቸው ሰዎችም ተመሳሳዩ ይደረግላቸው ዘንድ ከሶፍ ዑመር ዋሻ ወደ ኮይሻ ተሻግረው ክብ ሰርተው በተደረደሩ የራሳቸው ሰዎች ሲሞገሱ የሚያሳየውን መሪስ ማለት እርሶ እያሉ ሲያወድሱ የሚታዩበትን አሰልቺ ቪዲዮ በመንግስት ሚዲያዎች እያስደመጡ ናቸው። በዋሻውም በኮይሻውም የመወድሱን ማይክሮፎን ይዘው ከሚሸጋገሩት ሰዎች መካከል ደግሞ ሙፍሬያት ካሚልና ዳንኤል ክብረት አሉ በሚያታክቱ ቃላት የታጨቀውን የሙፍሬያትን ውዳሴ ተረት ያጀለውን የዳንኤልን አድናቆት የበለጠ ሞላንና የተመስገንን ምስጋና ጠቅላይ ሚኒስትሩ ይወዱታል እየተገረሙ ያዳምጡታል አድናቂዎቻቸው ለሳቸው የመወድስ መዝሙር የሚደረድሩት ደግሞ ራሳቸውን በማዋረድና በማውረድ ጭምር ነው መቅደስ ዳባ አደም ፋራህ አሊያም ሬድዋን ሁሴን ወይም ብርሃኑ ነጋ አብይ አህመድን ቢያወድሱ ወደሽነው ቆማጢት ንጉሥ ታመሰግኚ እንዳለው ተ ራች ያለ ነው። እነዚህ ሰዎች በስልጣን ሰፈር ውስጥ አስገብተው ያስቀመጧቸውን ንጉሥ ካላመሰገኑ ማንን ሊያወድሱ ነው የሚለውን ጥያቄ ዘለነው ነው ከጀርባ ያለውን ጉዳይን መርምር። በእርግጥ በአምባገነኖች ዓለም እንዲህ ያለ ውዳሴን የመናፈቅ ጠባይ የተለመደ ነው። ከጥንት ጀምሮ የጨካኝ መሪዎች አንዱ ባህሪ አድናቆትንና ውዳሴን መጠየቅ ሆኖ ዘልቋል። ገድለውም ዘርፈውም አደሂተውም ጭምር አንተን የመሰለ መሪ የለም፣ ካንተ ወዲያ ላሳር፣ አንተን የሰጠን አምላክ ይባረክ ተብለው እንዲመረቁም እንዲወደሱም ይፈልጋሉ። እነዚህን ሰዎች ያጠኑ የፖለቲካ ሳይኮሎጂ ጠቢባን ናርሲስቲክ ክራቪንግ ፎር አድማይሬሽን የሚል ቃል ሰይመዋል። ጤና ማጣትም ነው ይሉታል። መገለጫዎቹን፣ ምክንያቶቹን፣ ማሳያዎቹንና የሚያስከትሉትን አደጋ እንዲሁም በዚህ ጠባያቸው የተካኑትን አምባገነኖች መጨረሻ ለመመልከት እስከ መጨረሻው አብረንም ቆይ። አንድም ሰው የሚያመሰግን የለም ከእስላም አፍ አልሐምዱሊላህ ተወስዶበታል። የለም ከክርስቲያን አፍም ማመስገን የሚባል የለም። ማልቀስ ብቻ ነው። እንዲህ ሸኩንም ቄሱንም የሚያሰድባቸው ህዝቡንም በጠቅላላ የሚዘልፉት አላደንቅ አልከኝ እያሉ ነው። የሚመሩትን ህዝብ በሃይማኖት ጭምር ምስጋናን አያውቅም እያሉ የሚሳደቡ መሪዎች ብዙ ስለመሆናቸው ማስረጃ ባይኖርም፣ ይህንን አይነት ጠባይ ባለሙያዎቹ የመወደስ ጥማት አሊያም ኒድ ፎር ኤክስተርናል ቫሊዴሽን ሲሉ ይጠሩታል። አምባገንኖች አንዳች ነገርን ከመሬት ተነስተው መወሰን፣ ያንን ውሳኔያቸውን ተከትሎ መደነቅ ይወዳሉ የሚለው ያደረ ጉዳይ ነው። ሰነፍሴት ወጧ ይጣፍጣታል እንደሚባለው

በራሳቸው ንግግር የሚመሰጡ በመድረክ ላይ ባቀረቡት ተረት ሰው ካልሳቀላቸው አልገባችሁም ማለት ነው እያሉ የሚናገሩ እንዲህ በመወደድ ጥማት የተጠመዱ የሆኑበትን ምክንያት የፖለቲካ ስነ ልቦና በሚገባ ይተነትነዋል። ነገሩን በታሪካዊና አሁናዊ ገጾች እንግለጠው። የአድናቆት ናፍቆትና የመወድስ ጥማት የተጠናወታቸው መሪዎች ልዩ ልዩ ነገሮችን ያደርጋሉ። ለአብነት ኪም ጁንግ ኡን የተባለው የሰሜን ኮሪያ መሪ ዜጎች በካሜራ ፊት ቆመው እያለቀሱ እንዲያደንቁት ያስደርጋል። ጆሴፍ ስታሊን እርሱን የሚያወድሱ መዝሙሮችን በአዋቂዎችም በሕፃናት የሚያዘምር ነበር። አዶልፍ ሂትለር ልክ እንደ አብይ አህመድ በራሱ ካቢኔ አባላትና ሹማምንት ደርፉረር ዘቢስት ወዘተ እያሉ ሲያደንቁት፣ በጋዜጣም ሲያጽፉለት፣ በቴሌቪዥንም ሲያስነግሩለት ያሳይም ያስደምጥም ነበር። ኤሪች ፍሮም የተባለ ጀርመናዊ የሳይኮሎጂ ሰው በ1941 ኤስኬፕ ፍሮም ፍሪደም በሚል መጠሪያ ባስነበበው መጽሐፉ ይህኛውን የአምባገነን መሪዎች ጠባይ ጥልቅ የሆነ ፍርሃት ያመጣው የሥነ ልቦና ቀውስ ነው ይለዋል። አንድ መሪ ለሥልጣኑ የሚያሰጋው ነገር በበረከተ ቁጥር ወይም ከሚፈጽመው የወንጀል ብዛት የሕዝቡ ቁጣ በሚፈራበት ወቅት አድንቁኝ እያለ ሊከሰት ወይም የሚያወድሱትን ታዋቂ ሰዎች ሊያሰማራ ይችላል። Group Psychology and the Analysis of the Ego የሚለውን ተነባቢ መጽሐፍ ትቶ ያለፈው ሲግመንድ ፍሪውድ ደግሞ አንኮንሽስየስ ዲዛይር ሲል ይጠረዋል። በውስጥ የታመቀ ግጭት የፈጠረ አንዳች ፍርሃት ወይም መታበይ የሚያመጣው ስሜት ነው እንደማለት። እናም ምንም እንኳን እንደ አብይ አህመድ ሚኒስትር ደርድረው ጡረተኛ ባለስልጣን ጠርተው ባይሆንም ጨቋኝ መሪዎች በልዩ ልዩ መንገድ እንድደነቁና እንድወደሱ ይሻሉ፣ ይሰራሉ፣ ሰውም ገንዘብም ያሰማራሉ። ገና ማቅረብ እፈልጋለሁ ለክቡር ጠቅላይ ሚኒስትራችንም ለሰጡት አመራር። እንግዲህ ከአሁን በፊት ዝሆን ያየሁት በአካል ከኢትዮጵያዎቹ ነበር። አሁን ላይ ኢትዮጵያ ውስጥ መጓዝ ስንችል መንቀሳቀስ ስንችል ዝሆን ማየት ችያለሁ። ደስ ብሎኛል። በዚህ ደግሞ ክቡር ጠቅላይ ሚኒስትሩ የመሩትን ስራዎች በዚሁ አጋጣሚ ከፍ ያለ ዋጋ ልሰጣቸው ፈልጋለሁ። አሪያ ሆነው ሁሉም እንዲማርበት ያደረጉት ክቡር ጠቅላይ ሚኒስትር ናቸው። ለዚህ ትልቅ ምስጋና አለን። ከቀናት በፊት የተወሰናችሁ ክቡር ጠቅላይ ሚኒስትርን ጨምሮ አይቻለሁ። ባሌ የመሪ ሚና በጣም ትልቅ እንደሆነ ተገንዝብ ያለው በለጠ ሞላ በኢትዮጵያ ውስጥ ያለን ዝሆን ለማየት አይን አለም ንጉሴና ተመስገን ጥሩነህ፣ የመሪን አስፈላጊነት ለመረዳት መላኩ አለበል፣ የአገር መሪ ፕሮጀክት እንደሚጎበኝ ለማወቅ ወዘተ አብይ አህመድ የተባሉ ምጡቅ ሰው አስፈልገውናል እያሉ ነው። ሰሞኑንም እነ ሌንጮ ባቲ ተወልደን ያደግንበትን ባሌን ለማወቅ የአካባቢያችንን ቀይ ቀበሮ ለመረዳት አብይ አይናችንን ገለጡልን እያሉ እንደተናገሩት ሁሉ ዝሆን በማሳየት ደግሞ ሌላ አይን የገለጡት የነበለጠ ሞላን ነው። እንዲህ ያለው አመል በስነልቦና የተበየነ በታሪክም የታየ ሲሆን ገዢዎች የራሳቸውን ሹሞች ሳይቀር እንዲህ ለውዳሴ ወደ አደባባይ የሚያወጡበት ምክንያት ምንድን ነው? የሚለውም በሚገባ የተብራራ ነው። ጉዳዩን የተከታተሉ ሰዎች ፖለቲካዊና ስነ ልቦናዊ ሰበቦችን ያስቀምጣሉ። አንድ መሪ ህዝቡን እንዳወድሰው ከተነታረከ፣ ሹማምንቱን እንዳደንቁት ካሰማራ፣ ለያም ታዋቂ ሰዎችን ከኛ የላቀ ብቁና ምስጋና የሚገባው ነው እያላችሁ ተናገሩ ካስባለ ካስነገረ ጥልቅ ስነ ልቦናዊ ህመም ውስጥ ነው ይላሉ። የአሜሪካ ሳይካትሪክ ማህበር እንዲህ ያሉ ሰዎች ዲኤስኤም 5 የተባለውን ህመም የታመሙ ናቸው ይላቸዋል። ዘርዘር አድርጎ ሲጠራውም ዘ ዲያግኖስቲክ ኤንድ ስታስቲካል ማኑዋል ኦፍ ሜንታል ዲስኦርደርስ ሲል ይሰይመዋል። አብዛኞቹ አምባገነን መሪዎች በእጃቸው የብዙዎች ደም ያለባቸው በመሆናቸው በስጋት የሚኖር ህይወት ያላቸውም የመሆናቸው ነገር የሰነበተ ነው። ጭካኔያቸው ፍርሃትን አዋልዶባቸዋል፣ ወይም በሰው ላይ የፈጸሙት ግድያና በደል ሁሉ ፈሪ አድርጓቸዋል። እናም እሳቸው ላይ ወይም እነሱ ላይ እርምጃ የሚወስዱ ሰዎች ክፉ እንዳያስቡባቸው አጠገባቸው ባሉ ሰዎች መወደስን፣ በታዋቂ ሰዎች መሞገስን አብዝተው ያደርጉታል። ይህንን በሽታ ፓቶሎጂካል ናርሲሲዝም ሲሉ የሰየሙ የሥነ ልቦና ሰዎችም በብዙ ይስማማሉ። አንድ መሪ የተስገበገበ የመደነቅ ጥማት ካለበት፣ የተንቀለቀለ የመወደስ ናፍቆት ካደረበት ያለ ጥርጥር የስልጣን በሽታ ወይም ራስን የማምለክ ጤና ማጣት ውስጥ ገብቷል። ይህም ፓቶሎጂካል ናርሲሲዝም ኦፍ ፓወር ይባላል ይላሉ። ማህበረሰቡ የሚቀጣው እና የሚሸልመው ነገር ያሳስባል ልክና ስተት የሚለው አሁን አቡ ዳቢ ሄዶ ልማት ሲያይ የሚያደንቅ ኖት የሚይዝ፣ ፎቶ የሚወስድ ሞጆ ልማት ሲያይ ግን ማድነቅ የሚቸገር ሰው ከሆነ ሲክነስ አለ ማለት ነው። ሰው ሀገር እያደነክ፣ ሰው ሀገር ፎቶ እያነሳ የራስህን ሀገር ነገር ስታይ እንዴት ለአባዛውኑ ማለት ያለብኝ መታመም አያስፈልግ እርሳቸው ሲክነስ ሲሉ የጠሩት በሽታ እንዴት አቡዳቢን ሳታደንቅ ሞጆ ላይ እየሰራሁትን የኮሪደር ልማት አታደንቅም የሚለውን ነው። ባለሙያዎች ግን ይህንንም ማለት በራሱ ህመም ነው ባይ ናቸው። ጠቅላይ ሚኒስትር ዐቢይ የኢትዮጵያን ሕዝብ አመስጋኝ ያልሆነ ባለማመስገኑም፣ ድሃ የሆነ እንደሆነ አድርገው ሲናገሩ የሚታወቁ ናቸው። የአገሪቱ ሕዝብ በተለይ እሳቸውን እንደማያመሰግን አለም ሁሉ እየተረዳቸው፣ የኢትዮጵያ ሕዝብ ግን ያደረጉለትን ነገር እውቅና እንደማይሰጣቸው ደጋግመው በምሬት ተናግረዋል። ቆሎ ቀርጥሞ ተመስገን ብሎ የሚያድር ለልጁ ተመስገን ብሎ ስማውጣትንም መለያው ያደረገ ህዝብ ሲገደልም፣ ሲፈናቀልምም፣ ሲራብም፣ ሲጠማም ተመስገን ብሎ የሚኖረውን ህዝብ አታመሰግንም፣ ካላመሰገንክ ደግሞ ታመሃል ይሉታል። እንዲህ ያለውን ነገር በየአጋጣሚው ብለውታል ደጋግመውታልም። በፖለቲካል ሳይኮሎጂ ጥርሳቸውን የነቀሉ ናቸው የሚባልላቸው የነ አንዋር ሳዳትን የነ ጂሚ ካርተርንና መሰል መሪዎችን የስነልቦና ፖለቲካ ያጠኑት የሲአይኤው የቅድሞ ባልደረባ ጄሮልድ ፖስት ሊደርስ ኤንድ ዜር ፎሎርስ ኢን ደንጀረስ ወርልድ የሚል መጽሐፍ አላቸው። እነዚያ በራስ ፍቅር ህመም የወደቁ መሪዎች ደጋፊዎቻቸው የሚያሳዩቸውን ቅጥ ያጣ አድናቆት የታላቅነታቸው ምስክር ያደርጉታል ይላሉ ጸሐፊው። እንዲህ ያሉት የአገር መሪዎች ከደጋፊዎቻቸው አሊያም ከሹሞቻቸው ወይም በእነሱ ዙሪያ ከተሰባሰቡት ሰዎች አድናቆት ካልጎረፈላቸው ወይም መወድስ እስካልሰሙ ደህንነት አይሰማቸውም፣ በያዙትም ቦታ እርግጠኝነት አይታይባቸውም ይላሉ። እናም አብዝተው የሌላን ሰው አድናቆት ወይም ኤክስተርናል አድማይሬሽን መስማት አለባቸው ሲሉ ያብራራሉ ባለሙያው። በዚህ መጽሐፋቸውም ላይ ሲቀጥሉ እንዲህ ይላሉ። ለራስ ወዳድና በራስ ፍቅር ለተነደፉ መሪዎች ስልጣን ሱስ ነው አይረካም እንደገና በብዙ እንደገና ሌላ ዙር እንደገና ተጨማሪ አምጡ እያለ ያስቸግራል ለዚህ ሱስ ማርኪያ ደግሞ አድናቆትና መወድስ በብዛት መቅረብ ግድ ነው እያሉ ያስረዳሉ እናም አብዛኞቹ አምባገነን መሪዎች ከስታሊን እስከ ሳዳም ሁሴን፣ ከሂትለር እስከ ኪም ጆንግኡን፣ ህዝብ ወይም ቡድን አልያም ግለሰብ በአደባባይ እንዳወድሳቸው ሲመኙና ሲያደርጉ ሲያዙ ታይተዋል፣ ሲሉም ይጨምራሉ። እነዚህ ሁሉ ፖለቲካዊ የስነ ልቦና ጣጣዎቻቸው ወይም ህመሞቻቸው ናቸው። ፖለቲካዊ የሆነው ምክንያት ደግሞ ራስን በህዝብ የሚፈራና የሚታፈር እንዲሁም የሚወደድ ልዩ ፍጡር አድርጎ በማቅረብ ለመግዛት ከማለም የሚነሳ ነው የሚል ነው። እኔ በፊት ምን ይመስለኝ ነበር? መሪን ያጣ ነው ል ነበር በጣም ብዙ ጊዜ ነው መሪ መሪ፣ ያጣን፣ መሪ ያጣን ስል፣ አሁን ደግሞ ህዝብ አጣው። እኔ ህዝብ ነው የጠፋው እንጂ መሪስ ነበር የሚል እኔ እድሜ ባይሰጠ እናቴ ምን ትላለች? ሰው እስኪጠላህ ድረስ እድሜ አይሰጠህ። ይህን ከምሰማ እድሜ ባይሰጠኝ ይመርጥ ነበር። ሳይኮፋንሲ ምን አይነት ደረጃ ላይ እንደደረሰ መሪን ለማድነቅ ብለህ ህዝብ ነው የጠፋው እንጂ በላይቭ ቲቪ ጠቅላይ ሚኒስትር ጽህፈት ቤት ውስጥ ተቀምጦ አሁን ሳየው መሪ ሳለን ከአሁን በፊት መሪ ነበር የጠፋው፣ አሁን ህዝብ የጠፋው። አምባገነኖች በሌሎች ሰዎች ሲዘመርላቸው ማድመጥ ደስ የሚላቸውን ያህል የማይደፈሩና የሚፈሩ የማይነኩና የማይተኩ መስለው ለመቅረብና በዚሁ መንፈስ ሕዝብን ለመግዛት ይገለገሉበታል። ወይም እሳቸውስ ሩኅሩህና አዛኝ ናቸው፣ ያጠፉት ከእሳቸው ጋር የሚሰሩትና እሳቸው አጠገብ ያሉት ናቸው እየተባለ እንዲነገርላቸው፣ ወንጀላቸውም ሁሉ በሌሎች እየተሳበበ እንዲኖሩም አድርገው ያቀርቡታል። ሕዝብ በጭካኔያቸውና በገዳይነታቸው በሌባነታቸውና በሴራቸው የሚያውቃቸውን መሪ ታዋቂ ሰዎችና ሌሎች ሹሞች ፈጣሪ እሳቸውን ባይሰጠው ኖሮ ምን ይውጠን ነበር እያሉ ሲናገሩ፣ ሕዝብ ሆይ በእሳቸው ላይ አንዳች የተቃውሙ ነገር ብታሳይ አገር ያበቃላታል፣ እሳቸውስ ልዩ ፍጡር ከሰማይ እየተላኩልን ከፈጣሪ የተሰጡ ናቸው የሚል መልእክት እያስተላለፉ ነው። አሊያም ያልታየ ያልተሰማ አንዳች ምትሃት ቢኖራቸው ነው እንጂ እንዲህስ አይመሰከርላቸውም፣ በሌሎች የማይወደሱም ነበር ብሎ ሕዝብ እንዲሰጋ የሚያደርግ ነው። ይህንን የአገርን እጣ ፈንታ ከአንድ ግለሰብ ጋር በማቆራኘት የመናገርን አመል ዮዋን ሊንዝ የተባሉ ጸሐፊ ቶታሊታሪያን ኤንድ አውቶሪታሪያን ሪጂምስ በሚል መጽሐፋቸው ፊውዚንግ ዘ ሊደርስ ኢሜጅ ዊዝ ዘ ደስቲኒ ኦፍ ዘ ኔሽን የመሪውን ተክለሰብ እና ከአገሪቱ እጣ ጋር መቀየጥ ይሉታል። ይህንን ጉዳይ ጆሴፍ ስታሊን በሚገባ ተገልግሎታል። ለራሱ የአገሪቱ አባት ፋዘር ኦፍ ዘ ኔሽን የሚል ስም ሰጥቶ ይህንን እያስነገረ ሶቪየት ኅብረትን እየቀጠቀጠና እያቀለጠ ገዝቷል። አንድ መሪ እኔ የአገሪቱ አባት ነኝ ካለ፣ በሌሎችም አንደበት እሱ የአገሪቱ አባት ነው ካስባለ፣ ማንም ጤነኛ ሰው በአባቱ ላይ እንደማያምፀው አባቱንም ለመጉዳት እንደማይነሳው ሁሉ የአገሪቱ አባት ነኝ በሚልም ሰው ላይ የሚነሳ አይኖርም ብሎ ያምናል። ይህንን ወደ ኢትዮጵያ ስናመጣው አብይ አህመድ ኢትዮጵያን የሚነቀንቃት የለም ሲሉ እኔን ከስልጣን የሚያነሳኝ የለም ማለታቸው እንደሆነ ኢትዮጵያ ታመሰግናለች ሲሉም እኔ አመሰግናለሁ እያሉ መሆኑን መረዳት ይቻላል። የሚያመሰግንም እስላም የሚያወድስም ክርስቲያን ጠፋ እያሉ ሲናገሩም የመወደስ ናፍቆታቸውን ለማሳየት የሚፈጽሟቸው ነገሮች ስንመዝን የሚሰጠን ትርጓሜ የሆነው ለአብነት በየካቲት ወር 2016 ዓም ያደረጉትን እናስታውስ። በዚያን ዕለት በቤተ መንግሥት ውስጥ ከአማራ ክልል ያስጠሯቸውን ሰዎች ሰበሰቡ። የስብሰባውን ውሎ በማስታወሻ እንኳን መያዝና መጻፍ እንዳይቻል አስቀድመው ከልክለዋል። መድረኩን በካሜራ የሚቀርጸው ብቸኛ ባለሙያ የእሳቸው መስሪያ ቤት ካሜራማን ብቻ ነው። በዚያ መድረክ ላይ እሳቸው በአንድ ቄስ ሲወደሱ የሚያሳይ ቪዲዮ ገና ስብሰባው እንዳለቀ በሶሻል ሚዲያ ተለቀቀ። ይህንን ያደረጉትም ያስደረጉም ራሳቸው መሆናቸው ግን ሳይታለም የተፈታ ነበር። አይሉ ንጉስ ዶክተር አብይ ይህንን ምስል በቴሌቪዥን በተላለፈው የስብሰባ ውሎ ላይ እንዲሰራጭ አላደረጉትም። ሾልኮ የወጣ በማስመሰል ግን አስቀድመው ለቀውታል። ገና በስልጣናቸው አፍላ ዘመን መሪስ አግኝተን ነበር ሕዝብ ጠፋ እንጂ እያሉ በነ አቶ ዕድሜ ዓለም ይግዛ 120 ሚሊዮን ሕዝብ ድፍን የኢትዮጵያን ሕዝብ ሲዘልፉ የነበረበትን ቪዲዮ የሚያሰራጩት አስበውበትና አምነውበት ነበር። ከዚያን ጊዜ በፊትና በኋላ ግን ሕዝብ አታደንቀኝም አታወድሰኝም እየተባለ ሲሰደብ ኖሯል። ይህ እየተባባሰ የመጣው የራስ ፍቅር ጥልቅ ሕመም መሆኑን ያወቁ ብዙ ስለመሆናቸው ባይታወቅም በየትኛውም ስብሰባ ላይ ጠቅላይ ሚኒስትሩን አወድሶና አድንቆ መጀመር እንዲሁም አድንቆ መጨረስ ግድ እየሆነ የመጣ ይመስላል። ሶፍ ዑመር ዋሻን አሳይኸኝ ተብሎ እንኳን ሳልሞት እዚህ ደረሱ የሚሉ አዛውንቶች፣ ዝሆን አሳይኸኝ ብለው የሚያወድሱ ጎልማሶች፣ ከቀይ ቀበሮ ጋር የዋልከኝ አንተ ብሩክ ሰው ብለው የሚናገሩ ባለ ሁለት ፀጉር ሰዎች በብዛት እየተደመጡ ናቸው። የሥነ ልቦና ሰዎችም ይህንን ህመም ነው ይሉታል። እንዲያም ሆኖ ይህንን የመግዣ ስልት አድርገው የያዙት ገዢዎች የሚያምታቱበትም የሚያስፈራሩበትም መሣሪያቸው ሆኖ ከጥንት እስከ ዛሬ አለ። መልካሙን ሁሉ በመመኘት ሳምንታዊውን የአምባገነኖች መዘክራችንን በዚሁ እናጠናቀቃለን።